የግብርና ምርታማነትን በማሳደግ የምግብ ዋስትናን ከማረጋገጥ በተጨማሪ ለሀገር ውስጥና ለውጭ ገበያ ለማቅረብ የግብርና ባለእርሻ አካላት ቅንጅታዊ አሰራር እንደሚያስፈልግ ተገልጿል። በአማራ ክልል ምርታማነትን ለማሳደግ ከቴክኖሎጂ አጠቃቀምና ከግብዓት አቅርቦት መሻሻል ጋር ተያይዞ ለሰፋፊ ክላስተር እርሻዎች ትኩረት ተሰጥቶ እየተሰራ ነው ተብሏል። የአግሮ ስት ኢንዱስትሪ ፍላጎትን ሊያመጣ የሚችለው የክላስተር አሰራር ነው። ስለዚህ በየዓመቱ ከለየት ባለው ሁኔታ ክላስተር ብቻ ሳይሆን በጣም ሰፋፊ ክላስተሮች እስከ 1800 ከሩዝ አኳያ እስከ 3000 በቆሎ ደግሞ እስከ 700 እስከ 800 ሄክታር በክላስተር እያመረት የአግሮ ኢንዱስትሪ ፍላጎቶቻችንም የምግብም እና ኢንዱስትሪ የኤክስፖርት ፍላጎቱንም በአማራ ክልል በተሻለ ሁኔታ እንደ በማድረግ ረገድ ሰፊ ስራ እየሰራ ነው። ጥቅል የሰብል ምርትን ከማሳደግ አኳያ የሙሉ ፓኬጅ ትግበራችን በሬት እንድነካ ጥረት እያደረግን ነው ያለው። በዚህ አመትም በተለይ ከባለፈው አመት ሻል ባለ ሁኔታ ወደ 187 ሚሊዮን ኩንታል ምርት እናመርታለን ብለን 27 ኩንታል 27 ሚሊዮን ኩንታል ከባለፈው አመት ጭማሪ አምጥተናል አማካይ ምርት አማነትንም 34 ኩንታል ፐር ለማድረስ ለማድረስና ይህን ለማድረግ ሰፊ ቅርመ ዝግጅት ስራ ውስጥ በግብርናው ዘርፍ የሚነሱ ለምርት ማነቆ የሆኑ ችግሮችን ለመፍታት እንዲቻል የባለ አካላት ቅንጅታዊ አሰራርን ለማስፈን በተጠራዊ ምክክር ጉባኤ ላይ ያገኘ ናቸው አርሶ አደር አምሳሉ ጋሻ እንደገለጹት በተያዘው የምርት ዘመን የግባት አቅርቦ ችግር የሌለ ቢሆንም አቅም የሌላቸው አርሶ አደሮችን መደገፍ ና የገበያ ትስስር ማሳደግ እንደሚያስፈልግ ገልጸዋል ብዙ አርሶ አደር መቼም እንደሚታወቀው ሀክም የሌለው አርሶ አደር ነው ያለ ዙሮ ዙሮ ማሳው ያልሆነ ዘር ከመዝራት በግባት ጥሩ የሆኑ ዘሮችን ኮሚኒቲ የሆኑ ዘሮችን እንዲዘሩ አሁን መንግስት በብድርም ፈቅዶ አርሶ አደሩ ወዲያውኑ መዝራት የሚገባውን ነገር እንዲዘረም አንድ ነገር ነው። ሌላኛው ምናልባት አሁን ገበያ ትስስርም ችግር አለ። ከኛ አካባቢ አሁን በኮሎ ዘንድሮ የምንሸጠው ሁለት ሺህ ብር ነው። እንግዲህ ግብዓት የምንገዛው የሚጠወቅ ነው። ስለዚህ ይሄም አላርሶ አደሩ አጥሉ ማናውቀው ስለሆነ ይሄስ ለምንድነው የኛ ምርት ወደ ታች ሆኖ ሌላው ግባት የሚመጣው ነው ይሄ መሰረታዊ ሸከቶች ምንላቸው ደግሞ ምንተክማቸው አተከላይ አሁን ገበያ በጣም የናረ ነው የኛ ሰብል ግን ወደ ታች የሆነበትን መንግስት ያላየበት ሁኔታ አለ የሚለው ነገር ብያዝ የሚል ሀሳብ አለ። የግብርና ባለድርሻ አካላት ከተናጠላዊ አሰራር በመውጣት አቅማቸውን በማቀናጀት የገበያ አቅርቦት ችግሮችንም ሆነ የምግብ ዋስትናን ለማረጋገጥ መተባበርና መናበብ እንደሚገባቸውም ተነስቷል። የባለድርሻ አካላት የአማካሪ ካውንስል ጉባኤ በአመት ሁለት ጊዜ በክልል ደረጃ መካሄድ እንዳለበት በየደረጃው ደግሞ በዞንም በወረዳም ደረጃ ሁሉም ባለድርሻቸውን ለይተው በተቀመጠው የጊዜ ሰሌዳ መሰረት ምክክር ማድረግ እንዳለባቸው የግብርና ልማት ማነቆዎችን በጋራ መለየት እንዳለባቸው የተለዩትን ማነቆዎች ደግሞ በጋራ መፍትሔ መስጠት እንዳለባቸው የተቀመጠ የአሰራር መመሪያ አለ። ለምሳሌ በጣም በርካታ ዩኒቨርሲቲዎች አሉ፣ በአማራ ክልል ብዙ አቅሞች አሏቸው። በጣም በርካታ የምርምር ተቋማት አሉ፣ ብዙ ኤንጂዎች አሉ። ግን ሁሉም በየራሱ ይባዝናል። ስንቀናጅ ምንፈተው ችግር በጣም ብዙ ነው። ነገር ግን በየግላችን ሩጠን ያን ያክል ውጤት ላይ መድረስ አንችልም። እና በክልል ደረጃ በዓመት ሁለት ጊዜ በዞን ደረጃ በዓመት ሁለት ጊዜ በወረዳ ደረጃ በጀት ከተገኘ እስከ አራት ጊዜ፣ ካልተቻለ ግን ሁለት ጊዜዋን በአካባቢ ያለ የአገር አካላታቸውን ይዘው ማለት ከግብርና ለማስራት አኳያ ይሄ ጉባኤ ተጠናክሮ መቀጠል አለበት ብለን እናምናለን። ቀጣይም አጠናክረን እንቀጥላለን ለማለት ነው። ምርታማነትን በሚጠበቀው ደረጃና ባለው እምቅ አቅም ልክ ለማሳደግም ከባለድርሻ አካላት መካከል የግብርና ምርምር ተቋማት ተጠቃሾች ሲሆኑ፣ በተለይም እንደየአካባቢ አየር ንብረት ምርታማነትን ሊያሳድጉ የሚችሉ ዝርያዎችን ማላመድ ላይ ትኩረት ሰጥተው እየሰሩ መሆኑ ተገልጿል። የእኛ አካባቢ እንደምታውቁ በጣም ከፍተኛ የዝናብ ጥረት ያለበት አካባቢ ነው። በአመት እስከ አርባ አምስት ቀን በላይ ከዛ በላይ የማይጥልበት አካባቢ አለ። ግን የሰቆጣ ዝናብ አጠር ምርምር መካከል ለዛ አካባቢ ተስማሚ የሆነ እንቁ ዳጉሳ የሚባል ዝርያ ከስልሳ አምስት ከሰባ ቀን የሚደርስ ዝርያ አቅርቦልናል። እሱን ስንጀምር በአምስት ሄክታር በሀያ አርሶ አደር ነው የተጀመረው። አሁን ከሶስት ሺህ በላይ አርሶ አደር ከአንድ ሺ አምስት መቶ ስልሳ በላይ ሄክታር ደርሰናል። እሱም ከዛ በላይ ማሳደግ ይጠበቅብናል። አብዛኛው አርሶ አደሩ አሁን በጓሮ ሁሉ እያለማ መሆኑ እሱ ብቻ ደግሞ በነጠናገር ይዘቱ ደግሞ በፕሮቲን እንትን የበለጸገ ስርዓተ ምግብ እንትና ስለማድረግ በጣም ጠቃሚ ስለሆነ እንዲሁም አርሶ አደሩ አሁን ምርምር ከተነሳ በትልቁ የሚያነሳው ሰብል ከሆነ እንቁዳጉሳ የሚያነሳው ነ እሱም በስፋት እየሰራንበት ያለ